እንግዲህ እዚህ ደርሰናል። በቀደም እኔን አስረሽ ነበራል። እውነት አስረሽ፣ አስደንግጠሽ፣ አስበርግገሽ እንደዛ ሁሉ አደናቅፎኝ ለወድቅ ትዝ ይልሻል ነው ይሄ ከርፋፋ አስገባል ድረስ ማለት ነው። ግን እንግዲህ ዛሬ ደግሞ የት እንዳመጣኋት አብረን አብረን። ስለዚህ እኔን እንደሸፈንሽኝ አይዞሽ እራመድ እራመድ በይ። እንዳንቺ የሚያደናቅፍ አይደለም ይሄኛል ቀስ ቀስ ጠጋ ጠጋ ጠጋ ምንድን ነው እሱ? ምንድን ነው እሱ? ሊብሬውን ሆነ ስጄ ማለት ነው። ባንክ አስይዤዋለሁ። ለምን? እንዴት? እኔ በጣም የተለየ ነገር ያዘጋጀሁልሽ በጣም የተለየ በጣም ሞራሌ ተሰማኝ፣ ሞራሌ ወደቅ ካምሰራ በመስራቴ ጥፋትኛ ነኝ። መልካም ስራ በመስራት የጥፋተኛ መሆን ያምኛለሁ። እሱ ጋር ምንም ስህተት የለም።